የክርስቶስ ድምፁ ይሰማችኋል ይሰማናል አዎ ይሄ ነው ምርጫ ይሄ ነው ህይወት የክርስቶስ ድምፅ ካልተሰማን አስቸጋሪ ነገር ነው እና እንግዲህ የተማርነው ወይም ጀምረን ያለነው ትምህርት ካለፈው ሳምንት የቀጠለው እውነት ነፃ ታወጣችኋለች ይቅርታ እውነት ነፃ ታወጣችኋለች ብለን ነበር የጀመር ነው ከዮሐንስ ወንጌል ምዕራፍ ስምንት ራሱ መድኃኒታችን ኢየሱስ ክርስቶስ በቤተ መቅደስ ተገኝቶ ያስተማረው ትምህርት ነው። ለማን አስተማረ? ለካህናቱ አስተማረ፣ ቤተ መቅደስ ለፈሪሳውያን አስተማር፣ ለሰዱቃውያን አስተማር፣ በዛ ለተገኙት ምእመናን አስተማር። ዝም ብላችሁ አትድከሙ አላችሁ። ሃይማኖት አለን ብላችሁ ግን ዝም ብላችሁ ትደግማላችሁ። ወንድሞቼ እንዴት እንዴት ያሳዝናል። ሃይማኖቴ ይሰራል ብለው የእግዚአብሔርን መንግስት እንወርስበታለን ብለው ብዙ ደክመው በኋላ ቀን ደርሶ ሲሄዱ ሰማይ ሲደርሱ መዝገቡ ሲፈተሽ መዝገቡ ሲከፈት፣ አም ሶሪ ዩር ኔም ኢዝ ኖት ሂር። እንደዛ። ዛትስ ሃው ኢትስ ጎነ ወርክ ባይ ዘ ወይ። ምንድን ምንድነው የሚለው ዮሐንስ መጽሐፍ ታየው ሌላ መጽሐፍም አየሁ። ይሄኛው መጽሐፍ የህይወት መጽሐፍ ነው። ስሙ በዛ ላይ ያልተገኘ ሁሉ ወደ እሳት ባህር ተጣለ ነው። እግዚአብሔር በእኛ ላይ ያድርገው። ወንድሞቼ ግን እውነትን ማወቅ ያስፈልጋል። ስለዚህ እነዚህ ሰዎች እኮ የሃይማኖት ሰዎች ነን ብለው እያገለገሉ፣ እየተገለገሉ በቤተ መቅደስ እያሉ ነው እናንተ የሃይማኖት ሰው ነኝ ትላላችሁ። የሃይማኖት መልክ አላችሁ ኃይሉን ግን ክዳችሁታል። እግዚአብሔርን እናውቃለን ብላችኋል ግን አታቁትም። እናንተ ለምን እውነት በእናንተ ውስጥ የለም? እውነተኞች አይደላችሁ። ሀኬተኞች ሐሰተኞች ናችሁ አላቸው። እናንተ ባሪያዎች ናችሁ። እውነት ነፃ ያወጣችኋል። ይልቅ እውነትን ያዙ አላቸው። እንደ እኛ ባሮች አደለንም ነኳ አደለም። እናንተ የኃጢአት ባሮች ናችሁ የእግዚአብሔር ሰዎች ነን ትላላችሁ፣ ሰውን ለመግደል ትፈልጋላችሁ። እኔን እንኳን ይኸው ልትገሉኝ ታሳድዱኛላችሁ አላቸው። ወደ መጨረሻው አካባቢ አንተ ያማል፣ አንተ እብድ ነህ አሉት። በነገራችን ላይ ክርስቶስ ሁሉም ነገር ተብሏል። እብድ ነህ ተብሏል። ያማሃል፣ አንተ ሰይጣን አለብህ አሉት። አንተ መናፍቅ ነህ ተባለ። ያልተባለው ነገር እኮ ነው። ስለዚህ ምን አልን? እውነት ነፃ ታወጣችኋለች ብለን ወገኖች ስንማር ባለፈው ሳምንት ስንማር ነበር ዛሬ ደግሞ እውነትንስ የማይወዱ ሰዎች ምን ይሆናሉ ብለን ጀመር ርእሳችን ዛሬ እሱ እውነትን የማይወዱ ሰዎች አለ ቅዱስ ጳውሎስ እውነትን የማይወዱ ሰዎች ይጠፋሉ አንደኛ ለምን ህይወታቸው በሐሰት ነው የሚኖሩት በኃጢአት ነው ኃጢአት ደግሞ መጨረሻ ላይ ሞት ነው አለ ስለዚህ አንዴ ነው ሁለተኛ ሰዎች እውነትን ማወቅ ባልፈለቁ ቁጥር እግዚአብሔር ይታገስ ይታገስ ይታገስ እና ለማይሆን መንፈስ አሳልፎ ሰጣቸው ነው የሚለው። ይህንን እኔ ከራሴ አላልኩም፣ አነበዋለሁ። ሁለተኛ ተሰሎንቄ ወገኖች፣ ሁለተኛ ተሰሎንቄ ከምዕራፍ አንድ ጀምራችሁ ሄዳችሁ አንብቡ። እውነትን ለማወቅ ባልወደዱ መጠን እግዚአብሔር ለማይሆን መንፈስ አሳልፎ ሰጣቸው ይላል። ለምን ይመስላችኋል? አለበለዚያ እኛ እንኳን አገልጋዮች ነን ብለን የእግዚአብሔርን ቃል እናስተምራለን ብለን ዝም ብለን ቀን ሙሉ ስንተረተሩ ውሸታችንን ስንደረድር ምን እግዚአብሔር ታግሶ ታግሶ ታግሶ ይተሆናል። እግዚአብሔር መንፈስ ሰው ሲርቀው ሰው አይፈራ ሰው ምን እንደሚሆን ታውቃላችሁ? የእግዚአብሔር መንፈስ ሲርቀው፣ በቃ አይፈራም። ኃጢአትን እኮ ግልጽ በሆነ መልክ ያደርጋል፣ አይፈራም በቃ። ሰው እግዚአብሔርን ሲፈራ የእግዚአብሔር መንፈስ በውስጡ ሲኖር ነው ፍርሃት ያለበት እዚህ ወገኖች ምንድነው ያልነው? ዛሬ አሁን ያነሳንበት ርእሳችን እውነትን እውነትን የሚጠሉ ሁሉ ይጠፋሉ፣ ይሄ ነው። ይሄንን እኔ አይደለሁም ያልኩት፣ አነብላችኋለሁ። እናንተ ታገሱ፣ አነብላችኋለሁ። ይሄ ከባድ ትምህርት ነው አውቃለሁ። ሰዎች ለመስማት አይፈልጉም። ለምን? ምንኖረው በውሸት ውስጥ ነው። አሁን እኮ በደብ አድርገን እኮ ሀገራችን ኢትዮጵያ እንኳ ስንመለከት በቤተ መቅደስ በለው በቤተ መንግስት በለው በሁሉ እኛን ሰዎች የተባለ በቤተሰብ ደረጃ አለን። ሰዎች ሁሉ እውነት እኮ ማነው? ውሸት እኮ ሃይማኖት የሆነ ይመስላል። ወጥተን እኮ እንደፈለግን ስንዋሽ ትንሽ አዝ የሚያደርገን የለም። ለምን ወጣ አለቃ፣ እግዚአብሔር መንፈስ ከውስጣችን ከሌለ እኮ እንደዚህ ነው። ስንዋሽ እኮ ችግር የለም። ለዚህ እኮ ነው እግዚአብሔር ቤተ መቅደስ ላይ ቆመን ስንዋሽ we don't ስለዚህ ወገኖቼ እና የዛሬው አሁን ያነሳነው ርዕሳችን ምንድን ነው? እውነትን የጠሉ ሁሉ ይጠፋሉ በሚል ነው። ምንድን ነው ያልኩት? እውነትን የጠሉ ወይም እውነትን የሚጠሉ ሁሉ ይጠፋሉ። እንዴት ሁሉ ይጠፋሉ? እራሱ አንደኛ ለእውነት ለስህተት ትምህርት ተላልፎ ይሰጣሉ። ራሱ እግዚአብሔር እንኳን ለስህተት አሳልፎ ተዋቸዋል ነው የሚለው። መጣበታለሁ። አነብላችኋለሁ። ትልቁ ነገር ክርስቶስ ስለ እውነትና ስለ እውነት ምንጭ ምን አለ ብለን ብንል ምንጩ እሱ ራሱ እንደሆነ ተናገራል። አይደለም እኔ ነኝ አለ፣ እውነት እኔ ነኝ። ለዚህ ነው እውነት ምንድን ነው ብለን ቅድም ቅድም መግዳችን ስንማ እውነት ምንድን ነው ብለናል። እውነት አንደኛው ነገር ሀቅ የሆነ ሀሰት ያልሆነ የሚረጋገጥ ብለን ሊትራሪ ሚኒንጉን አነሳን። ቀጠልንና ምንድን ነው ያልነው? እውነት ማለት የእግዚአብሔር ስም ነው። ስለዚህ እውነት ማለት እግዚአብሔር ነው። ኢየሱስ ክርስቶስ ነው አለ። ይሄ ብቻ አይደለም፣ የእግዚአብሔር ቃል ነው ወንጌል እውነት ነው አለ። ወንጌልን አልቀበልም ያለች ነፍስ ትጠፋለች። ለዚህ እኮ ነው በቤተ መቅደስ ተገኝቶ ለአይሁድ ካህናት፣ ለአይሁድ ምእመናን፣ በዛ ለተገኙት ምን አላቸው? አላቸው ወንጌልን ካልተቀበላችሁ፣ እኔን ካልተቀበላችሁ ትጠፋላችሁ አላቸው። ወንድሞች፣ ይሄ እውነት ነው። ዮሐንስ ወንጌል ምዕራፍ ስምንት ሊዩና እናንብቡ ለማጣራት። ስለዚህ ክርስቶስ ስለ እውነትና ስለ እውነተኛ እውነት፣ የእውነት ምንጭ ማን ነው ብለናል? እግዚአብሔር ነው፣ ኢየሱስ ክርስቶስ ነው የእውነት ምንጭ። አዎ እና እኔ እውነት ነኝ አለ እሱ። ለዚህ እኮ ነው ዮሐንስ ወንጌል ምዕራፍ አራት ቁጥር ስድስት አካባቢ ላይ ምንድነው የሚለው? እኔ ምንድን ነኝ አለ? እኔ መንገድ አንደኛ እኔ መንገድ ይገርማቸዋል። በደንብ ስታ እኔ በር ነኝ ይላል፣ እኔ መንገድ ነኝ ይላል፣ እኔ ብርሃን ነኝ። ራሱ ደግሞ በጉ ነው ራሱ ድረኛ ሚገርም ነው ሚስጡ መች በደንብ አይኑን ለከፈተ ሰው። ስለዚህ መንገዱ ምን ነኛ? እኔ መንገዱ ነኝ፣ ከእኔ ውጭ ሌላ መንገድ የለም። እንደገና እኔ በሩ ነኝ፣ ሌላ በር የለም። በሌላ በር የሚገባሱ ሽፍታና ተንኮል ይላል። እኔ ደግሞ እውነት ነኝ፣ እኔ ህይወት ነኝ አለ። አሁን እዚህ ጋር አሁን በጥቂት ደቂቃ በቀረን ደቂቃ የምንማረው የዛሬው ርዕስ ጋር የተያያዘው እውነትን ባናገኛት፣ እውነትን ባንይዛት ወት ዊል ሀፕን ቱ አስ ምን ይሆንብናል? ስ ሪ እውነትን ባንፈልጋት፣ እውነትን ባንይዛት እንጠፋለን። እውነትን ባናገኝ፣ እውነትን ባንወዳት ጉዳቱ ምንድን ነው ብለን ብንል፣ መጥፋት አለ ወንድሞቼ። ለዚህ ነው ርዕሳችን ምንድን ነው? እውነትን የጠሉ ሁሉ ይጠፋሉ። ይሄ የኔ ቃል አይደለም። ቅዱስ ጳውሎስ በመንፈስ ቅዱስ ተሞልቶ አሁን በማነባው በሁለተኛ ተሰሎንቄ ምዕራፍ ሁለት ጀምራችሁ ምዕራፍ ሁለት ሙሉን አምብቡ። ምንድን ነው ያልነው? እውነትን የጠሉ ሁሉ ይጠፋሉ። አሉሽን ባይጠፉ ግን በቃ እግዚአብሔር ቃል ብሏል። ስለዚህ አሁን እውነትን ባናገኛት ምን እንሆናለን? መጥፋት አለ። አዎ መጨረሻው ጥፋት ነው። መጨረሻው ከእግዚአብሔር መለየት ነው። ወንድሞቼ የእውነትን የማይወዱ ሁሉ መጨረሻቸው ጥፋት ነው ይላል። በጨለማ ሕይወት ይኖራሉ። በዚህም በምድርም ላይ በሰማይ ስለዚህ በዚህ ዓለም በሚመጣውም ዓለም ይጎዳሉ ማለት ነው። እውነትን የማይወድ ማን ነው? እውነትን የማይወዱ ይጠፋል እውነትን የማይወድ ማነው ሰይጣን የሰይጣን ልጆች ይሆናሉ ማለት ነው እውነትን የሚጠሉ የእርሱ ልጆች ናቸው ይህንን አንብብላችሁ ግን ሰብሰብ ያለውን ሀሳብ ልንገራችሁ እና ቅዱስ ጳውሎስ ያለውን አነብላችኋለሁ ቅዱስ ጳውሎስ እንግዲህ በዚህ በተሰሎንቄ ምዕራፍ ሁለት ላይ ሁለተኛ ተሰሎንቄ ምዕራፍ ሁለት ላይ ምንድ ነው ያለው? እውነትን ስለጠሉ እነሱ ይጠፋሉ። አያቸው፣ ለካ እውነትን መጥላት የትስናረ ጆክ በሀሰት የሚኖሩ ሰዎች አሉ። የእነሱን ነገር ተው፣ የእነሱን ተው። በሀሰትን ቀኑ ሙሉ ሬዲዮ ከፍተው፣ ቀኑ ሙሉ ቴሌቪዥን ከፍተው፣ ዩቱብ ከፍተው፣ ደሆ እንደ ውሸት የሚያወሩ ሰዎች አሉ። እግዚአብሔር ይማራቸው። ተወሊቲንግ አይከንስይ እነሱ ሌላ። እዚህ ግን እያወራን ያለነው እውነትን የጠሉ እውነትን ያልወደዱ እውነትን ያልፈለጉ ለማግኘት ያልጣሩ እውነትን ስለጠሉ እነሱ ይጠፋሉ ይላል። የጥፋት ልጅም የሚጠፉትን ሰዎች በልዩ ልዩ ነገር እና በልዩ ምልክት ጭምር በማሳየት የሚጠፉትን ሰዎች ያታልላቸዋል። የጥፋት ልጅ ይጋለጣል ይላል። ስለዚህ እዚህ ጋር ምንድን ነው የሚለው እውነትን አልወደዱምና አንደኛ የጥፋት ልጅም ያታልላቸዋል። ሁለተኛ እግዚአብሔር ይታገሳቸዋል። በጣም ይታገሳል። በጣም በጣም በጣም ይታገሳል። ከታገሰ በኋላ እውነትን አልወደዱምና እግዚአብሔር ይተዋቸዋል። የስህተትን ኃይል ይሰድባቸዋል ይላል። አንዳንዶቻችሁ ለመቀበል ይከብዳቸዋል አይደለም? ይሄ ግን እውነት ነው። ሮሜም አንደኛ ሮሜም ላይ ሄዳችሁ ሮሜ ምዕራፍ አንድም ላይ አመጡ። እግዚአብሔርን እንደ እግዚአብሔርነቱ አላመኑምና፣ እግዚአብሔርን እንደ እግዚአብሔርነቱ አላከበሩትና ለማይሆን መንፈስ አሳልፎ ሰጣቸዋል። እነሱ ፍጡሩን አመለኳል፣ እንስሳት በአራት እግር የሚሄደው በተረፈ ጣዖትን አመለኳል። ስለዚህ እግዚአብሔርን እንደ እግዚአብሔርነቱ ስላላመለኩት ስላልፈሩት እግዚአብሔር ለማይሆን መንፈስ አሳልፎ ሰጣቸው። ይ ይህ እውነት ነው። ጣዖትን የሚያመልኩ ሰዎች ወገኖች፣ ችግር ነው። ጣዖት ምንድን ነው? ባይዘወይ ምንድን ነው? እሱ ጣዖት ትላንትና ሰናፍጭ የሰናፍጭ ቅንጣት በምትባል አንድ ጥቂት የአገልግሎት ፕሮግራም አለች በዊክ ዴይስ እና ስለ አምልኮት ከንቱ አምልኮት በሚል ስንማር ነበር። ምንድን ነው እሱ ወንድሞቼ? ጣዖት ጣዖት ማለት ምንድን ነው? ይሄ ጣዖት እኮ ይሄ ዝም ብሎ የቻይና ሀገር ያለው ስታችሁ እንዲህ ተሰርቶ ሄደው የሚሰግዱለት ነው። እሱ አንዱ ነው። ጣዖት ማለት ምን ማለት እንደሆነ ልንገራችሁ። ወንድሞቼ ጣዖት ማለት ከእግዚአብሔር የበለጠ የምንወደው ማናቸውን ነገር ጣዖት ይባላል ልጃችንን ከእግዚአብሔር የበለጠ ከወደድነው ጣዖት ነው ሚስታችንን ከእግዚአብሔር የበለጠ የምንወደው ከሆነ ጣዖት ነው ምንም ምን ይሁን ቁሳቁስ ነገር ይሁን ፍጥረታዊ ነገር የሆነ ሁሉ ከእግዚአብሔር የበለጠ የምንወደው ነገር ሁሉ ጣዖት ነው ስለዚህ ይህ ጣዖት ነው ወንድሞች ከእግዚአብሔር ስበታችን ችግር የለው። ከእግዚአብሔር በታች ሚስትህን መውደድ ትችላለህ። ወንድሜ፣ ችግር የለውም። ልጅህን መውደድ ትችላለህ። ችግር የለውም። ኤኒቲንግ ከዛ በታች መውደድ ትችላለህ። ኃጢአት እስካልሆነ ድረስ ስለዚህ ምንድን ነው እዚህ ጋ ግን ያመጣ ነው። እንዲህ አይነት ሰዎች እውነትን አልወደዱም እና እግዚአብሔር ራሱ የስህተትን ኃይል ይሰድባቸዋል ይላል። ከዚህ የተነሳ በክፋት ተደስተዋልና በእውነትም አላመኑምና እነዚህ ሰዎች መጨረሻቸው ፍርድ ነው ይፈረድባቸዋል ላንብብላችሁ ቀስ ብዬ ላንብብላችሁ ቬሪ ኢምፖርታንት ስለሆነ ይህን ያልኳችሁ ይህንን ከራሴ አላመጣሁትም ብያችሁ የለን ኬን ነው አባታችን ቅዱስ ጳውሎስ ነው ኢየሱስ ክርስቶስ ባስተማረው ትምህርት ላይ ሆኖ በመንፈስ ቅዱስ ተሞልቶ ኢየሱስ ክርስቶስ እውነት ነፃ ያወጣቸዋል ብሎ በዮሐንስ ወንጌል አስተማር እሱኑ ቃል ቅዱስ ጳውሎስ ሰዎች እውነትን መፈለግ አለባቸው፣ አለበለዚያ እውነትን ካልፈለጉ ይጠፋሉ ብሎ ያለው እሱ ላንብብላቸው፣ እንደዚህ ይላል። ነገር ግን ወንድሞች ሆይ ስለ ጌታችን ስለ ኢየሱስ ክርስቶስ መምጣት መጀመሪያ የሚናገሩ ምንድን ነው የሚለው መሠረታዊ ሀሳቡ የኢየሱስ ክርስቶስ መምጣት ገና ነው። የአምላካችን መምጣት ገና ነው ወይም ደግሞ እኛም ወደ እሱ እሱ ሲመጣ ሊሰባስበን አይደል የሚመጣው? እሱ ገና ነው። እሱ መጥቷል ብላችሁ አትርበትበቱ፣ አትጨነቁ፣ ገና ነው። ይሄም የሆነው የጥፋት ልጅ ከተገለጠ በኋላ ነው። የጥፋት ልጅ፣ የአመጻ ልጅ ይገለጣል። ይሄ የጥፋት ልጅ በቤተ መቅደስ እንኳን አምላክ ነኝ ብሎ ጉብ ይላል፣ ይቀመጣል። ሰዎችም ደግሞ አምላክ ነው ብለው ሄደው ይሰግዱለታል። ለምን? ድንቅ ነገርን ያሳያል ያደርጋል። ስለዚህ ይሄ እስኪሆን ገና ነው። የክርስቶስ መምጣት ምልክት አለው። አሁን ግን አለ አሁን ግን መንፈሱ ይሰራል። እሱም እንዳይመጣውን የሚከለክል አለ። ዛሬ እንደፈለገ እንዳያደርግ የሚከለክለው አለ። እሱም የእግዚአብሔር መንፈስ እንደፈለገ እንዳይ የእግዚአብሔር መንፈስ ይከለክለዋል። አንድ ቀን ግን ይሄ የእግዚአብሔር መንፈስ ቀስ በቀስ ቀስ በቀስ ምድርን ይለቃል። በዛን ጊዜ ጥፋት ልጅ ይገለጣል። ከተገለጠ በኋላ በእግዚአብሔር ቤተ መቅደስ አምላክ ከሆነው ከእግዚአብሔር በላይ ሆኛለሁ ብሎ ይቀመጣል። ሰዎችም ድንቅ ተአምራቱን አይተው ይከተሉታል። ይሄ ይሆናል። እስከዛ ገና ነው። አትጨነቁ፣ አትርበትበቱ። ይልቁንም እናንተ ግን እውነትን ውደዱ። እውነትን የሚጠሉ የሚጠሉ ይጠፋሉ ያለበት ቦታ ነው። እንደዚህ ይላል። ነገር ግን ወንድሞች ሆይ ስለ ጌታችን ስለ ኢየሱስ ክርስቶስ መምጣትና ወደ እርሱ ስለ መሰብሰባችን በመንፈስ ወይም በቃል ወይም ከእኛን እንደሚመጣ በመልእክት የጌታ ቀን ደርሷል ብላችሁ ከአእምሯችሁ ቶሎ እንዳትናወጡ እንዳትደነግጡ እንለምናችኋል። ከእኛ መጣ ተብለው በመንፈስም ይሁን በቃልም ይሁን በጽሑፍም ይሄ ነው የእነሱ መልእክት ነው ብላችሁ ሰዎች ቢነግሯቸው አትናወጡ፣ ገና ነው ገና ነው አለና። ቁጥር ሶስት ላይ አሳሳች መምህራን አሉ፣ አሳሳች ነቢያት አሉ፣ በየ ጊዜው አለ። በዛን ዘመን እኮ ቅዱስ ጳውሎስ ያሉ ቱ ታውዘንድ ይርስ አሳሳች አለ፣ ዛሬም አለ፣ የዛን ጊዜም አለ። በነገራችን ላይ ስለዚህ ማንም በማናችሁም መንገድ አያስታችሁ፣ ተጠንቀቁ። ማንም እንዳያስታችሁ ተጠንቀቁ። የክርስቶስ ቀን ደርሷ ብላችሁ አትርበትበቱ። ምልክት አለው ለምን አለ ማንም በማናቸው መንገድ አያስታችሁ ክህደቱ አስቀድሞ ሳይመጣ ማለት የአመፅ ሰው ይለዋል የአመፅ ሰው ሳይ መሳይ መሲ ውሸተኛው መሲ ሳይመጣ የአመፅ ሰው ይለዋል። ክህደቱ አስቀድሞ ሳይመጣ እና የአመፅ ሰው እርሱም የጥፋት ልጅ ሳይገለጥ አይሆንም፣ አይደርስም። ስለዚህ ያ የጥፋት ልጅ ሲገለጥ ነው ይህን የሚያደርግ ካለ በኋላ የጥፋት ልጅ ሳይገለጥ አይደርስም። ይሄ የጥፋት ልጅ ሲገለጥ እንደዚህ ያደርጋላል። እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ አምላክ ከተባለው ሁሉ ሰዎች ከሚያመልኩት ከእግዚአብሔር በላይ ማለት ሁሉ በላይ ራሱን ከፍ ከፍ የሚያደርግ ተቃዋሚ እሱ ነው። እሱ እስኪመጣ ድረስ ገና ነው። ነገረ ምጽአቱ ገና ነው። ምጽአቱ አትረበሹ ልና አሁን እሱ እንዳይመጣ የሚከለክለው አለ። የእግዚአብሔር መንፈስ አለ ሲል ይህን ነገር ባለፈው ነግሬያቸዋለሁ ይላል። ቁጥር አምስት ላይ ገና ከእናንተ ጋር ሳለው ይህንን እንዳልኳችሁ ትዝ አይላችሁ? ምን በገዛ ራሱ ጊዜ ይገለጥ ዘንድ ጊዜ አለው፣ የሚገለጥበት ጊዜ። ምክንያቱም ዛሬ የከለከለ አለ፣ እግዚአብሔር አለ። እግዚአብሔር መንፈሱን ሲያነሳ ያን ጊዜ ግን ይሆናል ይላል በገዛ ራሱ ጊዜ ይገለጽ ዘንድ የሚከለክል አሁን፣ ታውቃላችሁ። የአመፅ ምስጢር አሁን ይሰራል። ነገር ግን አሁን ግን መናፍስቱ ግን ይሰራሉ። የአመፅ መስመር አሁን ይሰራል። ብቻ ከመንገድ እስኪወገድ ድረስ አሁን የሚከለክል አለ እያቸው፣ አሁን የሚከለክል አለ። በዚያን ጊዜ ይላል ጌታ ኢየሱስ በአፉ መንፈስ የሚያጠፋው ሲመጣም በመገለጡ የሚሽረው አመፀኛ ይገለጣል። ካለ በኋላ እኔ ፈለግኳት ይቺ ነው ቁጥር አስር ላይ ይድኑ ዘንድ ያልፈለጉ ይድኑ ዘንድ የእውነትን ፍቅር ስላልተቀበሉ ለሚጠፉ የእርሱ መምጣት በተአምር ሁሉና በምልክቶች በሀሰተኛ በድንቅ በአመፃም መታለል ሁሉ እንደ ሰይጣን አሰራር ይሆናል ወይም ያደርጋል። ስለዚህ ምክንያት በእውነት በእውነት ያላመኑ ስለዚህ ምክንያት በእውነት ያላመኑ ነገር ግን እውነትን ያልተቀበሉ እውነትን መፈለግ ያልፈለጉ በእውነት ያላመኑ በአመፅ ደስ ይላቸው የነበሩ ሁሉ ፍርድን እንዲቀበሉ ሐሰትን ያምኑ ዘንድ ሐሰትን ያምኑ ዘንድ የእግዚአብሔር የስህተትን አስራር ይልክባቸዋል። ቀባቸው ወንድሞች እኔ ደለ ያልኩት ልድገም እናላመብላቸው ይድኑ ዘንድ የእውነትን ፍቅር ስላልተቀበሉ ይድኑ ዘንድ የእግዚአብሔር ልጅ ስላልተቀበሉ ይድኑ ዘንድ እሱ እግዚአብሔር የገለጸውን ጸጋ ስላልተቀበሉ ኢየሱስ ክርስቶስን ስላልተቀበሉ እውነትን ማወቅ ስላልፈለጉ የእውነትን ቃል ወንጌልን መቀበል ስላልፈለጉ ይድኑ ዘንድ የእውነትን ፍቅር ስላልተቀበሉ ለሚጠፉ የሚጠፉ አሉ። ምን ይሆናሉ? ስለዚህ እግዚአብሔርን ቃል የማይወዱ ወይም እውነትን የማይወዱ ይጠፋሉ አለ ብለን የጀመረ ይድኑ ዘንድ የእውነትን ፍቅር ስላልተቀበሉ ለሚጠፉ የእርሱ መምጣት በተአምራቱና በምልክቶች በሐሰተኛ ድንቆች በአመፅ መታለል ሁሉ እንደ ሰይጣን አሰራር ነው። ያደርጋል ይሄ ይሆናል። ድንቅ ነገር ያደርጋል። እነዚህ ለማን ናቸው? እነዚህ የሚጠፉት እውነትን ስላልወደዱ ይከተሉታል፣ ይጠፋሉ። ይህን ካለ በኋላ ቁጥር 11ና 12 ስለዚህ ምክንያት በእውነት ያላምኑ እውነትን ያልፈለጉ እውነትን ያለያዙ በእውነት ያላመኑ ነገር ግን በአመጻ ደስ ይላቸው የነበሩ በአመፅ ክርስቲያኖች ነን እያሉ በአመፅ ደስ የሚላቸው ሰዎች የእግዚአብሔር ሰው ነኝ እያሉ በአመፅ ደስ የሚላቸው ሰዎች የነበሩ ሁሉ ፍርድን እንዲቀበሉ ሐሰትን ያምኑ ዘንድ ሐሰትን ያምኑ ዘንድ እግዚአብሔር የስህተትን አሰራር ይልክባቸዋል። ራሱ እግዚአብሔር እነዚህ ሰዎች እግዚአብሔር በትዕግስት ይጠብቃቸዋል በንስሐ እንዲመለሱ ይጠብቃቸዋል ይጠብቃቸዋል ይጠብቃቸዋል ይጠብቃቸዋል ይጠብቃቸዋል ይጠብቃቸዋል፣ ግን የማይመለሱ ሲሆኑ በሐሰት እንዲያምኑ እግዚአብሔር ይተዋቸዋል። ወንድሞቼ ዛሬ ራሳችንን ራሳችንን እንመርመር። ይድኑ ዘንድ የእውነትን ፍቅር ስላልተቀበሉ ለሚጠፉ ለነሱ እግዚአብሔር ራሱ የሐሰትን ያምኑ ዘንድ እግዚአብሔር የስህተትን አሰራር ይልክባቸዋል። እኛ ግን አለ እኛ ግን በእውነት እግዚአብሔርን የምንወድ እውነትን የምንወድ እውነትን የምንፈልግ ሕይወትን የምንፈልግ እኛ ግን በጌታ የተወደዳችሁ ወንድሞችን ሁል ጊዜ ስለ እናንተ እግዚአብሔርን ልናመሰግን ግድ እንላለን። እንደ እግዚአብሔር ፈቃድ የሚሄዱ ሰዎች ስለሆኑ ነው። ስለ እናንተ እግዚአብሔር እናመሰግናል ስለ እውነት የምትሄዱ ናችሁ። እኛ ግን በጌታ የተወደዳችሁ ወንድሞች ሁልጊዜ ጊዜ ስለ እናንተ እግዚአብሔርን ልናመሰግን ግድ አለብን። እግዚአብሔር በመንፈስ ቅዱስ እውነትንም በማመን እናንተ እውነትን በማመን እውነትንም በማመን ለመዳን እንደ በኩራት መርጧችኋልና እናንተ የተመረጣችሁ ናችሁ። እንደ በኩራት እንደ በኩር ልጅ የተመረጣችሁ ናችሁ። እውነትን ለማመን እውነትንም በማመን ለመዳን እንደ በኩር ለመዳን እንድትሉ የዘላለም ሕይወትን እንድታገኙ የተመረጣችሁ ናችሁ። ለመዳን እንደ ብኩሯት መርጣችሁ። ስለዚህ የጌታችን ኢየሱስ ክርስቶስ ክብር ለማግኘት በወንጌል ተጠራችሁ ጠራችሁ። እንግዲያስ ወንድሞች እናንተ ጸንታችሁ ቁሙ። በእውነት ጸንታችሁ ቁሙ። እውነትን ፈልጓት፣ እውነትን አገኟት፣ እውነትን ውደዷት፣ በእውነት ኑሩ። በዚህ ውስጥ ትምህርቱን ለተምርቱን እየተቃለልኩልኝ ሰዓቴ ስለሄደ ሰዓቴ ስለሄደ ትምህርቱን እየጠቀለልኩ እሄዳለሁ። እዚህ ጋር ባትሪ አልቋል እያለኝ ነው። እዚህ ውስጥ የተነሱ ሰባት መሰረታዊ ነጥቦች አሉ። በሩጫ እነሱን ብያቸው ልዝጋ። አንደኛ ምንድነው? እዚህ ውስጥ እዚህ መልእክት ውስጥ ሁለተኛ ሁለተኛ ተሰሎንቄ ምዕራፍ ሁለት ከቁጥር አንድ ጀምሮ ያለው መልእክቱ ምንድነው? ሰባት መሰረታዊ መልእክቶች አሉ። አንደኛ የጌታ ቀን ቀርቧል ብላችሁ አትናወጡ። የክርስቶስ መምጣትና የእኛም ወደሱ መሰብሰብ ገና ነው። በአእምሯችሁ አትናወጡት። ገና ነው። ምልክት አለዋል በዚህ ጊዜ ግን እናንተ ማወቅ ያለባችሁ ማንም እንዳያስታችሁ ተጠንቀቁ። ሞኛ ትሁኑ አረጋግጡ። ሐሰተኛ መምህራን፣ ሐሰተኛ ነቢያት፣ ሐሰተኛ ሰዎች አሉ። ማንም እንዳያስ ተጠንቀቁ። እውነተኛው ክደት ልጅ ሳይመጣ የአመጽ ልጅ ሳይገለጥ ይሄ አይሆንም። እውነተኛ የክደት ልጅ ሐሳይ መሳይ መሲ ውሸተኛው መሲህ ይገለጣል። እሱም አምላክ ነኝ ብሎ በቤተ መቅደስ እስኪቀመጥ ድረስ ይሄ የክርስቶስ መምጣት አይሆንም። ይሄ እንዳይሆን አሁን የሚከለክላል የእግዚአብሔር መንፈስ ይከለክለዋል። ይሄ ነገር አሁን እንዳይሆን አሁን ራይት ነው። ይሁን እንጂ ግን የእሱ ኤጀንቶች አሉ፣ መናፍስት ግን ምድሪቷን ሞልተዋል አሉ፣ ሰውን የሚያሳስቱ ግን አሉ። ነገር ግን የአመፅ ሚስጥር አሁን እየሰራ ይገኛል። የአመፅ ሚስጥር አለ፣ ዋናውን ያልተገለጠ ይሄም ደግሞ ያ የአመጽ ልጅ ሲገለጥ ምንድን ነው የሚያደርገው? ልዩ ልዩ ድንቅ ተአምራትን ያደርጋል። አዎ ተአምራትን ያደርጋል። ድንቆችን ያደርጋል። እናንተ ግን በተአምራት አትደነቁ። ዳም ተአምር ካያችሁ፣ ደስ የሚያሰኝ እግዚአብሔርን የሚያከብር ተአምር ካገኛችሁ እግዚአብሔርን አመስግኑ፣ ብዙ አትደነቁ። ከክርስቶስ የበለጠ ተአምር እኮ የለም። እግዚአብሔር አንድ ልጁን ከመስጠት የበለጠ ተአምር የለም። አምላክ ሰው ከመሆን የበለጠ ተአምር የለም ይልና፣ አምስተኛው ደግሞ እነዚህ ሰዎች ይድኑ ዘንድ የእውነትን ፍቅር ያልተቀበሉ ይድኑ ዘንድ እውነትን ስላልፈለጉ መጨረሻቸው ይጠፋላል። እናንተ ግን እውነትን በማመናችሁ ለመዳን እንደ በኩራት ናችሁ። የመጀመሪያ የሚድኑት ናችሁ። እናንተ ግን እንደ እግዚአብሔር ሀሳብ ይሄዱት እውነትን የወደዱትን ሰዎች እናንተ ግን እውነትን በማመናቸው ለመዳን በኩራት እንደ በኩራት ተመርጣችኋል፣ ካለ በኋላ የጌታችን የኢየሱስ ክርስቶስ ክብር ለማግኘት በወንጌል እግዚአብሔር ራሱ ጠርቷችኋል ይላል። ስለዚህ ወገኖቼ እዚህ ጋ ላቁሞ ሰዓት ስለሄደ፣ አሁን እዚህ ጋ እንደሚነሳ ጥያቄ እውነት ለመሆኑ እንዴት እናቃታለን? አሁድ ሁይ ነው እንዴት እናቃለን? እውነትን ወይ ደግሞ እንዴት እናገኛታለን? ይቻላል የሚቻለው ግን እውነትን ለማወቅ አንደኛ እግዚአብሔርን ማወቅ። እግዚአብሔርን ለማወቅ ደግሞ የእግዚአብሔርን ቃል እውነት የተባለውን የእግዚአብሔርን ቃል መማር፣ ማወቅ፣ ገንዘብ ማድረግ፣ ከእግዚአብሔር ጋር ቁርጥ ጉድኝነት ማለት ቁርጥ ዝምድና ከእግዚአብሔር ጋር መጣበቅ። እግዚአብሔር እኮ አምላካችን፣ እግዚአብሔር እኮ ፈጣሪያችን፣ እግዚአብሔር እኮ አባታችን። እሱ ወዶ ፈቅዶ አባታችን ሆነ። እሱ ወዶ ፈቅዶ ወዳጃችን ሆነ። እሱ ወዶ ፈቅዶ ጓደኛ ጭምር፣ እናንተ ወዳጆቼ ናችሁ። እሱ ወዶ ፈቅዶ ወንድማችን ጭምር ሆነ። በነገር ሁሉ ወንድሞችን መሰለ። ስለዚህ ወገኖቼ፣ ከእግዚአብሔር ጋር ቁርጥ ዝምድና፣ ቁርጥ ግንኙነት ያስፈልጋል። በቃሉ መኖር ያስፈልጋል። ቃሉን መማር በቃሉ መኖር ያስፈልጋል። ከእግዚአብሔር ጋር በጸሎት መጣበቅ ያስፈልጋል። በዛን ጊዜ እንዲህ ሲሆን ሐሰትንና እውነትን መለየት እንችላለን። እውነትን ስንለይ፣ እውነት ነፃ ታወጣናለች። ነፃ ስንወጣ ደግሞ ህይወትን እናገኛለን። ስለዚህ በእግዚአብሔር ላይ መጣበቅ መልካም ነው። ጨረስኩ። ምን ተማር? በሁለት ደቂቃ ልጨርስ። ምን ተማር? ስለ እውነት ተማር። እውነት ነፃ ታወጣለች። እውነት እግዚአብሔር ነዋል። እውነት እግዚአብሔር ነዋል። እውነት ክርስቶስ ነዋል። እውነት የእግዚአብሔር ቃል ነዋል። እውነትን ስናቃት ነፃ ታወጣናለች፣ ነፃ ስንወጣ ህይወትን እናገኛለን ብለን ተማር። ስለ እውነት ትርጉም ተማር። የእውነት ምንጩ ራሱ እግዚአብሔር ነው። አንደኛ ራሱ እግዚአብሔር ስሙ ነው እውነት ይባላል። ምንጩ እሱ ነው። የሐሰት ምንጩ ዲያብሎስ ዲያብሎስ ደግሞ ከመጀመሪያ መጀመሩ የሐሰት አባት ነው የመጀመሪያ ቋንቋ ሐሰት ነው። ብለን ተማር ዛሬ መጨረሻ ላይ የተማርነው ምንድን ነው? እውነትን የሚጠሉ ሰዎች ክርስቲያን ነን እያሉ የሃይማኖት ሰዎች ነን እያሉ እውነትን የሚጠሉ እውነትን መስማት የማይፈልጉ ሰዎች ይጠፋለዋል። እግዚአብሔር ራሱ ይታገስ ይታገስ ይታገሳቸዋል። የንስሐ ጊዜ ይሰጣቸዋል። ይታገሳቸው ከዛስ በኋላ ለማይሆን መንፈስ አሳልፎ ይሰጣቸዋል ይላል ሮሜ ምዕራፍ አንድና ተሰሎንቄ ምዕራፍ ሁለተኛ ተሰሎንቄ ምዕራፍ ሁለትን አንብቡ። እኔ አይደለሁም ያልኩት፣ እግዚአብሔር ታግሶ ታግሶ ካልሆነ አሳልፎ ይሰጣችኋል። ምን እናድርግ? ጨረሱ። ምን እናድርግ ወንድሞቼ? አንደኛ እውነትን እንፈልጋት፣ እውነትን እንፈልጋት፣ እውነትን እንወደዳት። ከዛ በእውነት እንኑር። የዚያን ጊዜ እውነት ነጻ ታውጣናለች። የዚያን ጊዜ ሕይወትን እናገኛለን። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን። ወንድሞቼ ትምህርቱን ከወደዳችሁት ትምህርቱ መልካም ነው ካላችሁ፣ እግዚአብሔር ይከብርበታል ካላችሁ ሰብስክራይብ ለሌሎች ሼር ብታደርጉ መልካም፣ ሰብስክራይብ ብታደርጉ መልካም። ሌላ ጊዜ እንድታገኙ፣ ሰላም እግዚአብሔር ይብዛላችሁ፣ ሰላሙ አሜን።